ቤት በሲኤምሲ ቢቻ ሰላም ሰላም፣ ጥና ስጥልኝ። ውድ ተመልካቾቻችን፣ ዛሬ ደግሞ እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ቅንጡ ቤት ይዜላችሁ መጣው በሲኤምሲ አካባቢ። ውድ ተመልካቾቻችን ይሄ ቤት በሲኤምሲ ሪል ስቴት ተብሎ በሚጠራበት ሰፈር አካባቢ ይገኛል። እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ነው ዛሬ እየላችሁ የመጣሁት ውድ ተመልካቾቻችን። እንግዲህ ይሄ ቤት 250 ካሬ ላይ የተሰራ ጂፕላስቱ እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ነው እየላችሁ የመጣሁት ውድ ተመልካቾቻችን ሶስት ቤቶች ናቸው 250 ላይ የተሰሩ ሶስቱ ቤቶች፣ ሶስቱም አልተሸጡም፣ ይሸጣሉ። ስለነዚህ ቤቶችን መረጃ እስከ መጨረሻ የሚያስቃኞቹ ይሆናል። ውድ ተመልካቾቻችን እናንተም በትዕግስት እስከ መጨረሻ እንድትከታተሉ በዚሁ እጋብዛችኋለሁ። ቀጥለናል። ውድ ተመልካቾቻችን እንግዲህ ይሄ ቤት ከፓርኪንግ ቢንጀምር አምስት እስከ ስድስት መኪና ማቆም የሚችል ፓርኪንግ አለው። እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ነው። ውድ ተመልካቾቻችን ይሄ ቤት ልየት የሚያደርጉ የተጠቀሙበት ማቴሪያል ከውጭ የመጣ ብቻ ነው። ውድ ተመልካቾቻችን የላይት አገጣጠም፣ የቲቪ እስታንድ አገጣጠም፣ ቲቪ እስታንድ በቦርድ የተሰራ እጅግ በጣም ቆንጆ እና ዘመናዊ ያሰኘዋል። ውድ ተመልካቾቻችን በአጠቃላይ ይሄ ቤት ሁለት ሳሎን አለው። አስር መኝታ ቤቶች አሉት። አስሩ መኝታ ቤቶች ውስጥ ሻወር ሽንት ቤት አለው። ውሃ ማሞቃ ቦይለር አለ። እጅ መታጠባ አለው የራሱን የቻለ እያንዳንዱ ክፍል ውስጥ ማለት ነው። ሰርቪስ ላይ ደግሞ ሁለት ክፍሎች የሰራተኛ መኝታኞች ይገኛሉ። እንደዚሁም በጣም ሰፋ ያለ ክሎዝድ ኪችን አለው። እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ክሎዝድ ኪችን አለው። የፍሪጅ ማስቀመጫ ቦታም ራሱን የቻለ በር አለው። እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን፣ ለሰው ልጅ አስፈልጋል ተብለው የሚታወቀው በሙሉ እዚህ ቤት ውስጥ ተገጥሟል ማለት ነው። እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን ለዚህ ቤት ዋጋም ተቆርጦለታል እጅግ በቅናሽ ዋጋ ይሸጣል ማለት ነው። ውድ ተመልካቾቻችን በስልሳ ሚሊዮን ብር ብቻ ጥሪ ተቢሎለታል። እንግዲህ ይሄ ቤት ተመችቷችሁ በጣም ቆንጆ የሆነው ቤት ነው እና ይሄ ቅንጡ የሆነ ቤት ውስጥ መኖር የምትፈልጉ ኢትዮጵያኖች ካላችሁ እንግዲህ መግዛት ይቻላል ማለት ነው። ይህም ቤት መግዛት የምትፈልጉት ወገኖቻችን ካላችሁ በ0911689665 ላይ ሄሎ ማለት ብቻ ይጠበቅባችኋል ማለት ነው። ላይ ፕሮፐርቲ ይሄንና እነዚህን የመሳሰሉት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰሩት ቤቶችን ያገናኛቸዋል፣ ያስገዛቸዋል ማለት ነው። ውድ የላይ ፕሮፐርቲ ቤተሰቦች ይህንና ይህን የመሳሰሉት እጅግ በጣም ቆንጆና ዘመናዊ የሆኑት በሲኤምሲ አካባቢ በጣም ቆንጆና ዘመናዊ የሆኑ ቤቶች ይገኛሉ፣ በተለይ ባዱሜ ውስጥ። ስለዚህ እንድትደውሉልን ላይ ፕሮፐርቲ በዚሁ ይጋብዛችኋል። ስለዚህ ቤት መረጃ አልጨረስንም። ደሞ ስለዚህ ቤት መረጃ ተቆጥሮ አያልቅም። እጅግ በጣም ቆንጆና ዘመናዊ ስለሆነ ተመልሰን መጣል የተባለለት ሲኤምሲ አካባቢ እጅግ በጣም ቆንጆ እና ዘመናዊ ቤቶች ይገኛሉ። ውድ የዩቱብ ተከታታዮች እንግዲህ ይሄ ቤት እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ነው። ይኸው እንደሚታዩት፣ ደረጃውም ሁሉም ነገር እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው እንግዲህ ይህንና እና እነዚህን የመሳሰሉት ቤቶችን ለመግዛት የምትፈልጉ ካላችሁ እንግዲህ ቻናላችን ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። እኛ በየቀኑ አዳዲስ ነገሮችን ይዘን ስለምንመጣ እንግዲህ ሁሉም ነገር እንዲደርሳችሁ ከፈለጋችሁ ቻናላችን ሰብስክራይብ አድርጋችሁ መቀላቀል ብቻ ነው የሚጠበቅባችሁ። ውድ ተመልካቾቻችን። እንግዲህ ይህንና እነዚህን የመሳሰሉት እጅግ በጣም ቆንጆ እና ዘመናዊ የሆኑ ቤቶችን በየቀኑ ይዘን እንመጣለን። ውድ ተመልካቾቻችን እያንዳንዱ መኝታ ቤት ውስጥ ቁምሳጥንና ሻወር ሽንት ቤት ያለው ቅንጡ የሆነ ቤት እጅግ በጣም እጅግ በጣም ቆንጆ ያሰኘዋል። እንግዲህ በጣም ሰፋ ያለ ሁለት ሳሎን አለው። መኝታ ቤቶቹም ተቆጥሮ ማልቁ ናቸው። በጣም ቆንጆ ሆኖ የተሰሩት ጃኩሲ ያላቸው የራሳቸው ሻወር ሽንት ቤት ያላቸው እና ሁሉም ነገር የተሟላ ቤት ነው። ውድ ተመልካቾቻችን ሲኤምሲ እንደዚህ አይነት ቆንጆና ዘመናዊ ቤት ይገኝበታል። ውድ ተመልካቾቻችን ተመልሰን ስለቤት መረጃ ሃውስ ማርኬት ኢትዮጵያ በሚል በቲክቶክ አካውንታችንም እንደዚሁ የቤቶች መረጃ በሚል በቲክቶክ አካውንታችን ማገኘት ትችላላችሁ። ውድ ተመልካቾቻችን መልካም ቀን ይሁን።